ከዚያ ይመስለኛል ማለት ነው። ግን ደግሞ ሰርጉ በእርግጠኝነት የሚቋረጥ ነው የሚመስለኝ ነው የሳስበው ማለት ነው። ጋይስ ሳስበው ሰርጉ ይቋረጣል። እጅግ በጣም ግን ስለተቋረጠ እንደዚያ ስለሆነ ያፌትም ደስ ብሏቸዋል። ቤዛም ሁላቸውም ደስ ብሏቸዋል። ይህን ሴራ ያሴሩት የሚተዋወቁት ደስ ብሏቸዋል። ዳም እጅግ በጣም ደንግጧል። ሁሉም እንግዲህ እዚያ ላይ እየታጀበው በሙሉ ሰው እጅግ በጣም ደንግጧል ማለት ነው። እንዲሁም ደግሞ የያፌት አክስት ኤፍራታ የገኒ ልጅ መሆኗን አላወቀችም ማለት ነው። እንግዲህ ገኒ ላይም ሲያወሩባት እንደነበር ሁላችንም እናቃለን እንደዚህ የቤት ሰራተኝነት ሱስ ስላላት ነው የምትሰራው እንግዲህ ከዚያ አትወጣም በማለት የተለያየ ነገሮችን ሲናገሯት አይተናል ማለት ነው ግን ያፌት ማለት ነው በዚህ ልክ ናታንን የሚበቀለው ለምንድን ነው እኔ ግራ ገባኝ ማለት ነው ማለት ፊልሙ ራሱ ውዴት እንደውም እንትን እንደሚል ፂን በጣም እጅግ በጣም ይወዳታል ምንም ነገር እንዲደርስባትም ሆነ አይፈልግም እንድታዝን እንድትከፋ በፍጹም አይፈልግም እና ናታን የእሱ ወንድም አይደለም ወይ እሱ ምን አደረገው አባቱ ነው እንጂ ክፋትን ሲሰራ የነበረው ናታን ምንም አያቅም ስለዚህ እንዴት ነው ያን ነገር እንደዚያ ሊበቀል የቻለው ወይንስ ያው በእርግጥ የናታን አባት የአፌት አባት ሆኖ እንግዲህ ያው ያፌትን ትቶት ወጥቷል ማለት ነው። ትቶት ወጥቶ እንግዲህ ፄንና እንዲሁም ናታንን ወልዶ እያሳደገ ያለ በቃ እኔን እንደ ጣልከኝ ያንተ ልጅ ወይንም እንደዚህ ላሰቃዩ ሊሆን ይችላል። ብቻ እኔ እንትን አላለኝም ማለት ነው እና ደግሞ ያው ፄ ፄ ደግሞ ፄና እንደገና ደግሞ ቢኒም ደግሞ ያው ዘመር ናቸው ሊጋቡ አይችሉም ማለት ነው ዝምድና አላቸው ማለት ነው እንደዚህ ቀስ በቀስ ዝምድና ይሆናሉ ማለት ነው ምክንያቱም ያው ገንም የሚያውቋት ጉረቤቶች አሉ ያፌትም እንዳለ ሆኖ እንደሰማችሁት ከሆነ እንዲሁም እንኳን አንተ ቢኒም ቢሆን ከእሷ ጎን አይደርስም ብሏል ማለት ነው ስለዚህ የማይደርስበት ወይንም ደግሞ እሷን የማያገባት የሆነ ምክንያት አለ ነው እንጂ፣ ቢኒ በእጅግ በጣም መልካም ልጅ እንደሆነ ያፌት እሱ ራሱ ያውቃል። እልክ ዞት የጓደኝነት እንትን ነገር ካላዘው በስተቀር ያ ቢኒ እጅግ መልካም ልጅ እንደሆነ ያፌት ራሱ ያውቃል ማለት ነው። ማለት ራሱ በክፋት በሌላ ወንጀል ሰርቷል በማለት የእሱ ያልሰራውን ሰርቷል በማለት እስር ቤት ወረወረው እንጂ እጅግ በጣም ለሱ እንደምት ለሱ እንደምትገባ ወይንም ደግሞ ቢኒ እንደሚሆናት ልቡ ያውቀዋል። ግን ደግሞ ዝምድና ይኖራቸዋል ማለት ነው። አይኑ ብቻ ግን በጣም የሚያስደምም ድራማ ነው፣ ሀረግ ድራማ እና ወደ የት እንደሚያመራ እንዲሁስ፣ በመጨረሻ አሁን ለምሳሌ ኤፍራታ እውነቱን ስትናገር እሱን ለማግባት የተገደደችበትን ነገር ለናታን ስትናገር፣ እያ ነገር እንግዲህ ሄዋን ራሱ ንገሪ ስትላት አልነገረቻትም። ምክንያቱም ያው ናታን ወንጀል ሰርቷን ብላ ስለምታስብ ይታሰራል ብላ ስለምታስብ ማለት ነው። እና ይሄን ወንጀል ደግሞ ድራማ መሆኑ ምንም አይነት ሰው አለመግደሉ ሲታወቅ አሰቡት፣ ምን ያህል እንትን እንደሚል ማለት ነው። እንዲሁም እንግዲህ ጽት አስታውሳለች ጽት አስታውሽ ጽ ማስታወስ አለባት ጽ ማስታወስ አለባት በእርግጠኝነት ማለት ነው። ግን በእርግጥ ቤዛል ያው አሁን ላይ እጅግ በጣም ተቀይራለች። መልካም ሆናለች። አብራቸው እየሰራች ነው ያለችው። እንግዲህ የሉሊት የሉሊት ስራ መታወቅ አለበት የቤዛን እናት እንደገደለች እሱን መታወቅ አለበት። እንዲሁም ደግሞ ጽን እንደገፈተረቻት ነገሮች እንደዚያ እንዳደረገች ተንኮል ብዙ ተንኮሎች እንዳሏት፣ ያ ነገር ደግሞ ገና ይጋለጣል ማለት ነው። በእርግጠኝነት ገኒ ዝም አትልም። አሁን የፍራታ የልጇ ጉዳይ በጣም ስላስጨነቃት በጣም ስለወጠራት እንጂ ብዙ ነገሮችን ራሱ ዝም አትልም የሚል ሀሳብ ነው ያለኝ ማለት ነው እንግዲህ ሁላችንም አብረን የምናይ ይሆናል። ቢኒም ደግሞ አሳልፎ ጽን ለያፌት ያክስት ልጅ በፍጹም አሳልፎ አይሰጥም። እሱ ግን እጅግ በጣም እየተመኛትና እየፈለጋት ይገኛል። ግን ቢፈልጋትም በፍጹም አያገኛትም ብዬ ነው ማስበው እና ውድ ቤተሰቦቼ የዛሬው ፕሮግራማችን ይሄንን ይመስላል ማለት ነው። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሆኑልኝ። መልካም ጊዜ ተመኘውላችሁ ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ እያለሁ እና በአንደኝነት በጣም የምወደው ድራማ ሀረግ ሀረግ ድራማ ይምሬ ነው የምላችሁ በጣም ነው የምወዳቸው ይሁን ጥርት ያለ ነገር አጓጊ ነገር ነው የሚሰሩት ማለት ነው ግን ችግራቸው ምን እንደሆነ ታውቃላችሁ በጣም ይዘገያሉ በጣም ይዘገያሉ በጣምም ያጓጉናል ማለት ነው ውቢቱ ጎጃሜን ውቢቱ ጎጃሜን ትመጫለሽ በልሜ ሆዴ ነይ ነይ ወዴ ነይ ነይ አለም ነይ ነይ እረ ነይ ነይ ሆዴ ነይ ነይ ሆዴ ነይ ነይ የውትርን ውሃውን ሆዴ ነይ ነይ አቋርጠውና እረ ነይ ነይ አቋርጠውና ሆዴ ነይ ነይ ዳሊጋው ዮሐንስ ወዴ ነይ ነይ ጸበልጠጣና ነረነይ ነይ ጸበልጠጣና ሆዴ ነይ ነይ ወደ አባ ስራት ገዳም ሆዴ ነይ ነይ በፍክር አስጨራሽ ሸረነይ ነይ በፍክር አስጨራሽ ሆዴ ነይ ነይ እያልኩ ያደግኩብሽ ሆዴ ነይ ነይ ማርቆስ እንደምነሽ የየው የየው የየው የየው ከባህር ዳር ዴት አብያ ድረስ ከሰባቱ ዋርካ ሞጣ ጊዮርጊስ፣ ቢቸና፣ ደብረ ወርቅ ከደጀን ማርቆስ ልምጣልሽ በካቻው በአዲሱ አውቶቢስን ልምጣ በዋልያንን በአዲሱ አውቶቢስን አረደኔ ደኔ ደኔ አረደኔ ደኔ ደኔ አረደኔ ደኔ ደኔ አረደኔ ደኔ በፍየል ታረሰ ደኔ በበግ ተበራየ ደኔ ክፋይና ገርም ደኔ ፖሊስ ጣቢያንየ ደኔ ደኔ ደኔን አረደኔ ደኔን አረደኔ